ሌላኛው ትልቁ ጉዳይ አሁንም ማንቸስተር ዩናይትድ አምርሯል፣ የሚያስ ብለን የብራያን ኤምቤሞን ዝውውር ለማጠናቀቅ እየሰራ ነው። አሁን የሚሆን ይመስለኛል ይሄ የመጨረሻው ኦፈር ነው ብሬንትፎርድም ያለው ከ60 ፓውንድ በላይ ነው። ማንቸስተር ዩናይትድም ከሚሊዮን ፓውንድ በላይ ለብሪያን ኤምቤሞ ዝውውር ለማውጣት የተሻሻለ ወን ጥያቄ ለሊት ሊያቅርቧል ማንቸስተር ዩናይትድ ብሪያን ን። የማግኘት እድሉ ሰፍቷል። እዚህ ላይ እናውራሽ ይሄ ከዚህም በፊት በተደጋጋሚ የማንችስተር ዩናይትድና እንደዚሁም ደግሞ የኤምቤሞ ጉዳይ ሲነሳ የነበረ ነው። የሆነ መሆኑን ማይቀር አይነት ነገር እንዲሰማን የተደረገ ነው። ከዛም በላይ ግን የኤምቤሞ ፍላጎት ደግሞ በጣም ከፍተኛ ሆኖ ያየ ነው ይመስለኛል። በዚህ ዝውውር ላይ ከዚህ በፊት ማንችስተር ዩናይትድ በወጡት ሪፖርቶች ወደ ሀምሳ አምስት ሚሊዮን ፓውንድ አካባቢ አቅርቦ ነበር እና ያ ደግሞ በብሬንትፎርድ ተቀባይነት አላገኘም፣ ውድቅ ተደርጓል። የተባለው ከፍተኛ ተፎካካሪ የነበረው ቶትናም ነው። ቶትናም ደግሞ እስከ ሰባ ሁላ የሚደርስ ዋጋ ለማቅረብ ተዘጋጅቷልስ ያሎ ማንችስተር ዩናይትድን ነው። በዚህ በጣም ያደነኩት፣ እውነት እውነቴን ነው። አላብድም ከነሱ ጋር አለ ከዛ ከቶተናም እኮ አልገፋበት አልገፋማ ቶማስ ፍራንክን አስፈረም ኳለ ከዛ በኋላ በቃ አውት ቢድ ሊያደርገው ሞከረ ማንቸስተር ዩናይትድ ነው ስለዚህ ቢዲንግ ዋር ውስጥ አልገባም ከቶተናም ሆትስፐርስ ጋርም ሆነ ከማንም ጋር ተጫዋቹን እፈልገዋለሁ ተጫዋቹን ለማስፈረም ይበቃል ብዬ ማስበውን ገንዘብ አቀርባለሁ ለልጁም ደግሞ መከፈል ያለበትን ነገር አቀርባለሁ በዛ የሚስማሙ ከሆነ ወስዳለሁ አሁን ከቶተናም ጋር ግብግብ ወስዶ ቶተናም እንዳይቀድመኝ ምናምን ብል ኖሮ ትክክል በጣም ነው። ስለዚህ ምንም አይነት ቢዲንግ ዋር ውስጥ ወይም የግዢ ፉክክር ውስጥ አልገባም አለ። ጸጥ አለ ማንቸስተር ዩናይትድ። አሁን እኮ ቅድም ያልሽው ነው አርባ አምስት ሚሊዮን ፓውንድ የዝውውር ክፍያ አስር ሚሊዮን ፓውንድ አድ ኦንስ ይሁንላችሁ ብሎ አቀረበ። ከዛ በኋላ ቶተናም መጣና ግርግር ፈጠረ። ዝም አለ ማንቸስተር ዩናይትድ። ሁለተኛውን ሊያቀርበ ብሎ ዝም አለ። የቶተናምን መጨረሻ ልየው አለ። ቶተናም አንዴ ቅድም ያልኩሽን እንጃ ካለ በኋላ ጸጥ ጸጥ ተሰጥታል። ስለዚህ ቶተናም በዛ ዝምታ ውስጥ ሲወድቅ ማንቸስተር ዩናይትድም ዝም ብሎ አያየና አሁን ሁለተኛውን ኦፈር ቅድም እንዳልኩሽ ሌሊት ላይ ለቶተናም ስፐርስ ማስገባቱን ሁሉም ሚዲያ አወራው። ይሄ ዋይዝ ነገር ነው ነው የምልሽ። ምንም ምንም ምንም የግዢ ፉክክር ውስጥ የሚከትሽ ነገር የለም። ፉክክሩ ለብሬንትፎርድ ነው የሚጠቅመው ከማንቸስተር ዩናይትድ ይልቅ ስለዚህ ልክ ማቲያስ ኩናን ባስፈረማችሁበት ዋጋ አካባቢ ቢያንስ ይሁን እንጂ ምናምን ሲል ከነበረ እና ከ60 ሚሊዮን ፓውንድ በላይ ነው የምፈልገው ካለ፣ አሁን ማንቸስተር ዩናይትድ ያንን የብሬንትፎርድን ጥያቄ በተግባር ልክፈል ባለው የገንዘብ መጠን በቃ እያሟላ ነው የሚገኘው። ስለዚህ ነው ዝውውሩ የመሆን የመፈጸም እድሉ በጣም በጣም በጣም ከፍተኛ ነው ብለን የምንናገረው ወይም ብለን መናገር የምንችለው ላለው ኔ አይ ልክ ነው። አንደኛ የማንቸስተር ዩናይትድን በኤምቤሞ ላይ ያለውን ፍላጎት ራሱ በደንብ ያየንበት የዝውውር ሂደት ይመስለኛል። ተደጋጋሚ ፍላጎቶችን ክለቡ ማንቸስተር ዩናይትድ ያሳየበት ነው። በዛው ረገድም ደግሞ ኤምቤሞ ማንቸስተር ዩናይትድን ለመቀላቀል ምን ያክል ፍላጎት እንዳለውም ባቀረብናቸው ተደጋጋሚ ፕሮግራሞች አድማጮች በደንብ ተረድተዋል ብዬ ነው ማስበው። በየአጋጣሚ ሁሉ የማንቸስተር ዩናይትድ ተጫዋች መሆን እንደሚፈልግ ይናገራል። ምክንያቱም የኤምቤሞ ፈላጊዎች ብዙ ናቸው እኮ እነ አርሰናልም ከእሱ ጋር ስማቸው ሲነሳ ነበረ። አጥቂ የሚፈልጉ ብዙ የፕሪምየር ሊግ ተሳታፊ ክለቦች፣ የአውሮፓ ሻምፒየንስ ሊግ ላይ የሚሳተፉ ይፈልጉት ነበረ። ግን ፍላጎቱ በአብዛኛው ወደ ማንችስተር ዩናይትድ ነው። ትንሽ ነገሩን ወደ ኋላ እየጎተተው የቶማስ ፍራንክ የቶትናም አሰልጣኝ መሆን ነበር። ምክንያቱም እሳቸው ከብሪያን ኤምቤሞ ምን አይነት አገልግሎት ማግኘት እንዳለባቸው በደንብ ያውቃሉ። ከልጅነት ጀምሮም አሳድገውታል ከሚባሉ ሰዎች አንዱ እሳቸው ናቸው፣ እሳቸው ናቸው። ስለዚህ ያንን አገልግሎት ማግኘት የሚቻልበትን መንገድ በደንብ ስለሚያውቁ ለእሱም ደግሞ ምቾት ይፈጠራል ተብሎ ስለተገመተ የቶትናምና የኤምቤሞ ግንኙነት ትንሽ የተጠናከረ ይመስል ነበር፣ ወይም የማንቸስተር ዩናይትድ ደጋፊዎችን ስጋት ውስጥ የሚከት ዜና ሆኖ ስንመለከተው ቆይተናል። አሁን ግን በቃ የሆነ የማይቀር ጊዜ ብቻ የሚጠብቅ አይነት ዞውር ነው የሚመስለው። በሌላ በኩል ደግሞ ካየኸው ቶትናም ራሱ ኤምቤሞ ላይ ያለውን ፍላጎት አሁን በቃ የበለጠ እያሳሳው እያሳሳው መጥቶ ወደ ክሪስተል ፓላሱ ኢዜ ፊቱን እንዳዞረ መረጃዎችም ሲወጡ ነበረ እና የክሪስተል ፓላስ ተጫዋች የሆነውን ኢዜን ለማስፈረም ቶተንሃም በራሱ ጥረቶች እያደረገ እንደሆነ መረጃዎችን አይተናል። በተለይም ደግሞ ኢዜ ጎበዝ ተጫዋች ነው፣ እውነት ለመናገር እና የአውሮፓ ሻምፒየንስ ሊግ ጨዋታዎች ላይ ለመሳተፍ ከረጅም ጊዜ ጀምሮ ፍላጎት ያለው ተጫዋች እንደሆነ ይገለጻል። ቶትናምም በሚቀጥለው ውድድር አመት የአውሮፓ ሻምፒየንስ ሊግ ተሳትፎ ላይ ያለ ክለብ ስለሆነ ይህንን ፍላጎቱን የሚያሳካለትም ስለሆነ የኢዜን ፍላጎት በጣም ጠንካራ ነው፣ ወደዚህ ክለብ ለመዘዋወር የሚል መረጃዎች ወጥተዋል። አንዳንድ ጉዳዮች ላይ ወደ ስልሳ ሚሊዮን ፓውንድ ነው የውሎ ማፍረሻ የሚል መረጃዎችም እየቀረቡ ነው። ሀያ ስድስት አመቱ ነው። እና ያንን ያክል ገንዘብ ያወጣሉ ወይ? የውሉ ማፍረሻ ንስ በተመለከተ ድርድር አይደረግም ይደረጋሉ ወይ የሚለው ሌላ እንግዲህ የሚጠበቅ ጉዳይ ይመስለኛል። ግን በቶትናም በኩል ኢዜን ለማዘዋወር ፍላጎት እንዳለ ስለዚህ ለማንችስተር ዩናይትድ ፍሪደም ይሰጠዋል ይመስለኛል። አዎ ይመስለኛል። እኔም እንደዛ ነው ምረዳው። አዎ እንግዲህ አሁን አንደኛ ብሪያን ኤምቤሞ የ ፕሪሚየር ሊግ ኤክስፒሪያንሱ በጣም ጥሩ ነው። የፕሪሚየር ሊግ ኤክስፒሪያንሱ በጣም ጥሩ ነው። ከዚህ በፊት ልናነሳቸው የሞከርናቸው የቁጥር መረጃዎች አሉ ከዚህ ልጅ ጋር በተያዘ ልጁን እንዴት እንረዳው እንዴት እንወቀው የሚለውን ጉዳይ በተመለከተ በነገራችን ላይ አሁን የቀረ ሚዲያ የለም፣ ሁሉም ሚኒስትሪም የምት ሚዲያ በሙሉ የማንቸስተር ዩናይትድና የብሪያን ኤምቤሞ የመገናኘት እድል መስፋቱን፣ ማንቸስተር ዩናይትድ በዚህ ተጫዋጅ ዝውውር ዙሪያ ማምረሩን እየገለጹ ይገኛሉ። የፕሪሚየር ሊጉ አራተኛ ኮከብ ግብ አግቢ ነው፣ ምንም ጥያቄ የለውም። ኤክስፔክትድ አሲስ አንደኛ ነው። በፕሪሚየር ሊጉ ነው ማውራለች ከብሬንትፎርድ ሌሎች ተጫዋቾች ጋር ሲነጻጸር አይደለም። ኤክስፔክትድ አሲስት ላይ የሊጉ አንደኛ ነው። ኳስ ለማሻገር በሚያደርገው ጥረት በፕሪሚየር ሊጉ አሁንም ብሪያን ኤምቤሞ አንደኛ ነው። ሜዳን በማካለል ሶስተኛ ነው። ስፕሪንት በማድረግ ይህ ፈጣን የሚባለውን ሩጫ በመሮጥ ሶስተኛ ደረጃ ላይ የሚገኝ ነው። ስለዚህ አንደኛ አንደኛ ሶስተኛ ሶስተኛና አራተኛ ደረጃ ላይ የሚገኝ ነው። በነገራችን ላይ በፕሪምየር ሊጉ በ2024/25 የውድድር አመት የተጫዋቾችን አጠቃላይ የጉብዝና ነጥብ በብዙ መለኪያዎች ያላቸውን የጉብዝና መጠን ስንወስድ መሐመድ ሳላህ ብቻ ነው ከብሪያን ኤምቤሞ ይሻላል የሚለው የቁጥር መረጃ። በ 202425 ላይ የመሐመድ ሳላ 87076 ነው። የብሪያን ኤምቤሞ 70097 ነው። ኮል ፓልመር ነው ከዛ ቀጥሎ የሚመጣው ማለት ነው። እና እነዚህ እነዚህ ነገሮች በሙሉ ማንችስተር ዩናይትድ ምን አይነት ተጫዋች ሊያገኝ እንደሆነ እንዲታሰብበት ያደርጋል ነው። ይሄ ተጫዋች የማንቸስተር ዩናይትድ ተጫዋች ሊሆን ነው። በእንግሊዝ እግር ኳስ ውስጥ እየተሳካላቸው ካሉ ተጫዋቾች መካከል አንዱ የሆነውን ብራያን ኤምቤሞ ነው። በስልሳ ሚሊዮን ፓውንድ በላይ የዝውውር ገንዘብ ማንቸስተር ዩናይትድ የራሴ ላድርገው እያለ ያለው የዚህ ተጫዋች ዝውውር ውስጥ ምን ሪስክ አለ የሚለውን በተወሰነ ነጥብ እናንሳ። እንግዲህ ማንቸስተር ዩናይትድ ይህንን ልጅ የሚያስፈርም ከሆነ ማቲያስ ኩኛ ፈርሟል። ኤምቤሞ የዩናይትድ ሊሆን ነው። የዚህ ልጅ ማንቸስተር ዩናይትድን መቀላቀል ከነባር የማንቸስተር ዩናይትድ ተጫዋቾች ማን ላይ ስጋት ይጥላል? ማንን ቦታ ይቀናቀናል? ነው አማዲ ያለሆነ ተባለ አማዲያሎን እና የአማዲያሎን በማንቸስተር ዩናይትድ ቤት ውስጥ የሚኖረውን ተሳትፎ ሪስክ ውስጥ የሚከት ወይም አማዲያሎ አንሴትልድ የመሆን ስሜት እንዲሰማው ሊያደርግ ይችላል። ኤምቤሞ ወደ ኦልትራፎርድ መዘዋወሩ ይሄ የሚሆነበት ዋነኛው ምክንያት ምንድን ነው? ማቲያስ ኩና ማንቸስተር ዩናይትድን ተቀላቅሏል። እንደዚሁም ደግሞ ኤምቤሞ የማንቸስተር ዩናይትድ ተጫዋች ሊሆን ነው። ስለዚህ በራይት ፍላንክ በኩል አዘን ብሎ ኤምቤሞ እንዲጫወት ሊደረግ ነው። በራይት ፍላንክ በኩል አዘን ብሎ የሚጫወት ከሆነ በዛ ቦታ ላይ ለማንቸስተር ዩናይትድ ውጤታማ ሆኖ ያየነው አማዲያሎ ላይ ሩበን አሞሪም የሚኖረው አማራጭ ሀሳብ ምንድን ነው? ኤምቤሞ ክሬቲቪቲን እንደሚያሳድግ ምንም ጥያቄ የለውም። ኤምቤሞ ፋይር ፓወር ለማንቸስተር ዩናይትድ ዴሊቨር እንደሚያደርግ ምንም ምንም ጥያቄ የለውም። በአሞሪ ማንችስተር ዩናይትድ የቀኝ መስመር በኩል አዘን ብሎ ነው ይሄ ተጫዋች እንዲጫወት ኤክስፔክት እየተደረገ ያለው ይህንን እድል ለኤምቤሞ ሲሰጡ የአማድን ኢንቮልቭመንት ወይም የአማድ ያለውን ተሳትፎ አይገድበውም ወይ የሚል ጥያቄ ነው የሚነሳው። አማዲ ያለው በማንቸስተር ዩናይትድ በጣም ተወዳጅ በማንቸስተር ዩናይትድ እና በአሞሪም ስር በጣም ውጤታማ ከሆኑ ተጫዋቾች መካከል አንዱ መሆኑን በእርግጠኝነት መናገር እንችላለን። ዕድሜ ሀያ ሁለት ነው። ምናልባት ምናልባት ሌላ ሚና ሊሰጠው ካልሆነ በስተቀረ ልጁ ደግሞ አመለሸጋ ነው። እኔ የታስታውሱ ከሆነ አላውቅም የማንቸስተር ዩናይትድ የትኛው ጨዋታ ላይ እንደሆነ ባላውቅም እኔ ምንም ሙን ቢለኝ ሆን አሁን ያንን ጋርናቸሁንና ይንን አስብ እውነቴን እኮ ነው ግብ ጠባቂም ሁን ቢለኝ ሁን ቢለኝ ሆናለሁ ሴንተር ባክ ሁን ቢለኝ ሆናለሁ ፉል ባክ ሁን ቢለኝ ሆናለሁ ዊንግ ባክ ሁን ቢለኝ ሆናለሁ ብቻ ለማንቸስተር ዩናይትድ በሆነ መንገድ የማገለግልበት እድል ላገኝ የሚል ተጫዋች ነው ይሄ ለአሞሪም እድል ሊሰጠው ይችላል ለአማዲ ያለው የተሻለ ቦታ ሊያገኝለት የሚችል ከሆነ ነገር ግን የቀድሞ የማንቸስተር ዩናይትድ አጥቂ የሆነው ሉዊስ ሳሃ ግን እንደዛ አይታየውም። እሱ የሚለው ኤክስፕረስ ስፖርት ላይ በተናገረበት ጊዜ በፍጹም በፍጹም በፍጹም ማንቸስተር ዩናይትዶች ረጋ ብለው ማሰብ መቻል አለባቸው። በማንቸስተር ዩናይትድ ቡድን ውስጥ አንድ ወይም ሁለት ተጫዋቾች ማንቸስተር ዩናይትድ ሊነካቸው የማይገቡ ተጫዋቾችን ጥሩ ብንባል አንዱ የምንጠራው አማዲያሎ ነው። ሌላኛው ብሩኖ ፈርናንዴዝን ነው። የነዚህን ተጫዋቾች ስሜት የነዚህን ተጫዋቾች ፍላጎት ማክበር ይገባል። እርግጠኛ ሆኜ የምነግራች የምነግራችሁ አማዲያሎ የት ቦታ ላይ እጫወታለሁ የሚለው ነገር የማያሳስበው ሰው እንደሆነ አውቃለሁ አለ ሂ ዶንት ኬር ወር ሂ ፕሌይስ ምንም የማስገቢው በቃ የሆነ ቦታ በዛሽ ባስገባሹ ቦታ ግን ማክሲመም አገልግሎት ለመስጠት ጥረት የሚያደርግ ነው። ይሄንን ራሱ በተደጋጋሚ ሲናገረው ነበረ። በሌፍት ባክም ይሁን በሴንተር ባክም ይሁን፣ በሌሎች ቦታዎች ላይ ለማንችስተር ዩናይትድ መጫወት ብቻ ነው የምፈልገው የሚል አስተያየትን ሰጥተዋል። ነገር ግን የአማድ ዲያሎን ካራክተር የኤምቤሞ ዝውውር እንዳይጎዳው ግን አሞሪም ጥንቃቄ ማድረግ መቻል አለበት። አንዳንድ ተጫዋቾች አሉ ይላል። ለምሳሌ ሊቢስሀ ምን ያነሳል መሰለች አንዳንድ ተጫዋቾች እኔ መጫወት የምፈልገው ዘጠኝ ቁጥር ቦታ ላይ ነው፣ እኔ በግራ መስመር ነው መጫወት የምፈልገው፣ እኔ በቀኝ ነው መጫወት የምፈልገው፣ የእኔ ናቹራል ቦታዬ እንደዚህ ነው ምናም ብለው ቦታቸውን ራሳቸው የሚመርጡ ተጫዋቾች አሉ አለ። ይሄ በእኛ ጊዜ እንደዚህ የሚባል ነገር የለም ነው የሚሉት ከሆን እነሱም ስለ ጄኔሬሽን ያወራሉ እና አሁን የአሁኖቹ ግን ይህ ቅምጥልጥል ያለ ነገር አላቸው እና የትም ቦታ ላይ ቢጫወት ችግር የለበትም ግን የማንቸስተር ዩናይትድ ተጫዋቾችን የማስፈረም ሂደት አይነኬ ተጫዋቾችን የረሳ እንዳይሆን ያሳስባል። አማድ በቀኝም በኩል ላና ችል ሊሆን ከሆነ ሰ ያሳስብም ሆነት ሰውየው መፍትሄ መፈለግ አይኖርበትም። ምክንያቱም አሁን ኤምቤሞ ዝውውር የመሆን እድሉ በጣም በጣም በጣም እየሰፋ ነው። ሀያ ጎል ሀያ ምናምን ጎል ሳታገቢ መጫወቻ ቦታሽን መምረጥ አት የሚላሉ ይሳ በፕሪሚየር ሊጉ ለቡድንሽ ሀያ እና ከዛ በላይ ጎል ካገባሽ መብት ይኖርሻል የመጫወቻ ቦታሽን የመምረጥ። ቅድም ያልኩሽ ነው አደለ ለበጣም ጎበዝ ተጫዋቾች ወርልድ ክላስ ለሚባሉ ተጫዋቾች የሚሰጥ እድል አለ። መጨማለቃቸውን ትንሽ ይታገሳሉ። አንዳንዴ እንደ እነ ፈርጉሰን ሲሆኑ እሱንም አይታገሱም። ማንም ተጫዋች ከክለቡ በላይ አይደለም ነው የነፈርጉሰን ፈርጉሰን ጊዜ አቋም። ማንም ሁኝ ማን፣ አንቺ ከክለቡ በላይ አይደለሽም። ምንም ይሁን ምን አቅምሽ፣ ሌላው ተጫዋች የሚቀጣውን ቅጣት ትቀጫለሽ፣ ካጠፋሽ። ፉን ፉን ካልሽ ያስታግሱልሻል። ስለዚህ አማድን ኮንሲደር ያድርገው ብለው እየተማጸኑ ነው። እልልሽ ፈልጌ ነው እነ ሉዊስ ሲያ አዎ ለዚህ ነገር እንግዲህ ሩበን አሞሪም ያለው የመፍትሄ ሀሳብ አዎ በጣም ትልቅ ይሆናል ብዬ ነው የምማስበው። አንደኛ እሱ ነው ሁለተኛ፣ ደግሞ ተጫዋቾች በየትኛው ቦታ ላይ ቢጫወቱ የተሻለና የበለጠ አገልግሎት ይሰጣሉ የሚለውን በዋናነት የሚወስኑት አሰልጣኞች ናቸው። አንዳንዶቹ ተጫዋቾች ፍላጎታቸው መጫወት የሚፈልጉበት ቦታና እንደዚሁ ደግሞ ሲጫወቱ ጥሩ አገልግሎት የሚሰጡበት ቦታ ይለያይ ይሆናል ይለያያለም። ደግሞ እንደዚህም አይነት አጋጣሚዎች አሉ። አንዳንድ ጊዜ ተገደው አሰልጣኞች በሆነ በክፍት ቦታ ላይ የሆኑ ተጫዋቾችን እዛ ቦታ ላይ እንዲጫወቱ ሊያደርጓቸው ይችላሉ። አሁን በአለፈው የውድድር አመት ልክ ሜሪኖ አጥቂ ሆኖ እንደ ተጫወተው አይነት ነገር ማለት ነው። እና በዛ ሁኔታ ውስጥ ድንገት ሊሳካላቸው ይችል ይሆናል ግን በትልቁ ይሄኛውን ውሳኔ በተመለከተ ምንም ጥርጥር የለውም። አሰልጣኞች ናቸው የሚወስኑት። ተጫዋቾቹ አሰልጣኙ እንዲጫወት በፈለገበት ቦታ ላይ መጫወት የማይፈልጉ ከሆነ ወይንም ደግሞ በቃ ጥሩ የማይባል ሀሳብ የሚያቀርቡ ወይም የሚያሳዩት አመል የማይገባ ከሆነ አሰልጣኞች የራሳቸውን የሆነ እርምጃ ሲወስዱ ነው ከዚህ ከዚህ በፊት የምንታዘበበትም ማለት አልችልም አንቺ እንዳልሹ ግን ደግሞ አሪፍ እይታ ነው የልዊስ ሳሀን ብዬ። አይ አሪፍ እይታ ነው ግን ለሁሉም ነገር መፍትሄ አላቸው አሰልጣኞች ብዬ ነው እኔ የማስበው። ግን የማንችስተር ዩናይትድና የብሪያን ኤምቤሞ ጉዳይ መጨረሻ ደረጃ ላይ እየደረሰ ይመስላል እና ሁለተኛው ፈራሚ ይሆናል ለማንችስተር ዩናይትድ በዚህ የዝውውር ጊዜ ተብሎ እየተጠበቀ ነው። ጥሩ ጥሩ ዝውውሮች ናቸው አይደል? ዝውውሮቹ ግን በጣም ጥሩ ጥሩ ዝውውሮች ናቸው። አሪፍ አሪፍ ናቸው። ጉድለትን ያማከለ ስፖቷን የምትዋላረ ይህ ኢላማዋን ታርጌቷን የመታ ነገር ነው። ማንችስተር ዩናይትድ ቤት ውስጥ እየተሰራ ያለው እዛ ጋር በቃ ፋይናል ሰርድ ሲደርሱ ያለው ብልሽት ሽት ያለ ነገር መልክ ሊይዝ ነው ብሎ መናገር ይቻላል።